ለፈጣን የጡንቻ ግንባታ የትኛውን ቅደም ተከተል ልከተል? እንግዲህ ብዙዎች ይሄ በጣም የሚያከራክራቸውና ግራ የሚገባቸው ነው። አንዳንድ ጊዜ እንደውም ሰዎች በከባድ ክብደት ይሻላል በቀላል ክብደት እያሉ አሁን የምንነጋገርበትን ርዕስ ርዕስ በሌላ ሜትድ ወይም በሌላ ዘዴ ሲጠይቁት ሰሟቸዋላችሁ። እንግዲህ አንድ ሰው ጡንቻውን ቶሎ መገንባት ከፈለገ በተሻለ ሁኔታ ከፍ ማድረግ ከፈለገ ሳይዙን መጨመር ከፈለገ ቅድሚያ የጥንካሬ ስራ መስራት ነው ያለበት ወይስ የጡንቻ ግንባታውን ነው ዝም ብሎ መስራት ያለበት? የሚለውን በዛሬ ቪዲዮ የምንመለከት ይሆናል። እንደተለመደው እንግዲህ ለእኛ ቤት አዲስ አይደላችሁም አብዛኞቻችሁ ብዬ አስባለሁ። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቷን ተጫኑ። አዲስ ያልሆናችሁ ቤተኛ የሆናችሁ የአሹ ቪስ ቤተሰቦች ደግሞ ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ደግሞ ቪፒኤን ማብራትን እንዳትረሱ። ሀሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የሁሉንም ኮሜንት አነባለሁ በተቻለ መጠን እመልሳለሁ። ስለዚህ በዚህ መሰረት እናድርገውና ቀጥታ ወደ ቪዲችን እንለፍ። እንግዲህ ይህንን ለመመለስ እጅግ በጣም ብዙ ጥናቶች ተጠንተዋል። የተወሰኑ ጥናቶችን እንመልከትና ከዛ ከነምክንያታቸው ለማስቀመጥ እንሞክራለን። መጀመሪያ ላይ ምንድን ነው ያደረጉት ባለሙያዎች ከአራት ዓመት ከአምስት ወር በላይ የሆናቸውን ማለትም በጣም በበቂ ሁኔታ ትሬን ሲያደርጉ የነበሩ ሰዎችን በሁለት ግሩፕ ከፈሏቸው። እነዚህም በሁለት ግሩፕ ከከፈሏቸው በኋላ አንደኛውን ግሩፕ የሃይፐርትሮፊ ግሩፕ አሉት። ይሄ ማለት ቀጥታ የጡንቻ ሳይዝ ጭመራ ላይ ፎከስ ያደረገ ኤክሰርሳይዝ፣ ምን እንደሰሩ ነግራችኋለሁ። ሁለተኛውን ግሩፕ ደግሞ ስትሬንግዝ ፕላስ ሃይፐርትሮፊ ያደረጉት። ይሄ ማለት መጀመሪያ ስትሬንግዝ እንዲሰራ፣ ከዛ ሃይፐርትሮፊ እንዲሰራ፣ አንደኛውን ግን ሃይፐርትሮፊ ብቻ እንዲሰራ አድርገው ሪሰርች ለመስራት ሞከሩ። ምንድን ያዩት ሪዛልት የሚለውን እንመልከት። መጀመሪያ ምንድን ያደረጉት የሃይፐርትሮፊውን ግሩፕ ሞደሬትድ የሆነ ማለትም ከስምንት እስከ አስራ ሁለት ድግግሞች በአራት ዙር እንዲሰሩ አደረጋቸው። በዋነኝነት የመረጡት ስራ ሌክ ፕረስ እና ባክ ስኳትን ነበር። እግር ላይ ነው ፎከስ አድርገው ሲሰሩ የነበረው እና የመጀመሪያው ግሩፕ ከስምንት እስከ አስራ ሁለት ይሄ ማለት የመስል ሳይዝን ሊጨምር የሚችል የወርክአውት አይነት እንዲጠቀሙ አደረጓቸው ስምንቱንም ሳምንት እንደዚህ አይነት ወርካውት እንዲሰሩ አደረጓቸው። የሁለተኛዎቹን የስትሬንግዝ ፕላስ ሃይፐርትሮፊ ግሩፖቹን ደግሞ ምን አደረጓቸው? የመጀመሪያውን ሶስት ሳምንት የስትሬንግዝ ስራ እንዲሰሩ አደረጓቸው። ይሄ ማለት በከባድ ክብደት በትንሽ ድግግሞሽ፣ ይሄ ማለት በአራት ዙር ከአንድ እስከ አራት ባለ ድግግሞሽ እንዲሰሩ አደረጓቸው። ዙሩ ተመሳሳይ ነው። አሁን ምኑ ነው የተቀነሰው? የድግግሞሾቹ መጠን የድግግሞሾቹ መጠን ደግሞ የምትሰሩትን ኤክሰርሳይዝ ሃይፐርትሮፊ ነው ስትሬንግዝ ወርክአውት ነው የሚለውን ለመለየት ስለሚያስችል ማለት ነው። ከዛ በኋላ ከስምንት ሳምንት በኋላ ሶሪ ልክ ሶስቱን ሳምንት እንደጨረሱ የስትሬንግዝ ፐርሃይፐርትሮፊዎቹ ሶስቱን ሳምንት እንደጨረሱ ደግሞ ምናደረጓቸው? አምስቱን ሳምንት ደግሞ ልክ እነዛ ሲሰሩት እንደነበረው ሃይፐርትሮፊ እንዲሰሩ አደረጓቸው፣ በአራት ዙር ከ8 እስከ 12 ባለ ድግግሞች ማለት ነው። ስለዚህ ውጤቱ ምን መጣ? ውጤቱን በምንመለከትበት ሰዓት ላይ የመጀመሪያው ሶስት ሳምንት ላይ ሃይፐርትሮፊ ሲሰሩ የነበሩ ሰዎች የተሻለ እድገት ነበራቸው። ምክንያቱም እነዚህ ሞር ፎከስ ሲያደርጉ የነበረው ምን ላይ ነው? ስትሬንግዝ ላይ ነው። ከዛ በኋላ እንግዲህ ከሶስተኛው ሳምንት በኋላ ደግሞ ሁለቱም ሃይፐርትሮፊ መስራት ሲጀምሩ፣ ስትሬንግዝ ሲሰሩ የቆዩት ቡድኖች ከፍተኛ የሆነ የጡንቻ እድገት አመጡ። ስለዚህ የአጠቃላይ የስምንት ሳምንት ድምራቸውን ስናይ በጥሩ ሁኔታ የስትሬንግዝ እና ሃይፐርትሮፊን ሲሰሩ የነበሩት ሰዎች ወይም መጀመሪያ ስትሬንግዝ ከዛ ሃይፐርትሮፊ ሲሰሩ የነበሩ ሰዎች የተሻለ የጡንቻ እድገትን ማስመዝገብ ችለው ተገኙ ማለት ነው። እንግዲህ ዋናው ጥያቄ እዚህ ጋር የሚመጣው ለምን ለምን ለምን እንደዚህ አይነት ነገር ክፍተት ተፈጠረ የሚለው ጋር መምጣት ያስፈልጋል። እንግዲህ በዋነኝነት ሊጠቀሱ የሚችሉ እጅግ በጣም ብዙ ሐሳቦች አሉ፣ ግን ዋና ዋና የሚባሉትን ነገር እንመልከት። የመጀመሪያው እንግዲህ ኒውሮን አዳፕቴሽን ነው። የመጀመሪያዎቹ የስትሬንግዝ ግሩፖች የጡንቻዎቻቸው ለክብደት የሚሰጡትን ምላሽ ትልልቅ ክብደት ለማንሳት የሚሰጡበትን መንገድ በሶስት ሳምንቱ ሲያሻሽሉ ቆይተዋል። ይሄ ማለት በከፍተኛ ሁኔታ የኒውሮን አዳፕቴሽናቸው ከፍ እንዲል አድርጓል። ኒውሮን አዳፕቴሽን ደግሞ ከፍ አለ ማለት የአንድ ሰው የጡንቻ ፋይበር ጥንካሬ በከፍተኛ ሁኔታ እንዲጨምር አደረገ ማለት ነው። ተረታችሁኛል አይደለ? ስለዚህ ይህንን የኒውሮን አዳፕቴቢሊቲ ከፍ ማድረግ ቻሉ ማለት ነው። እነዛኞቹ ሃይፐርትሮፊ ላይ ነው ፎከስ ያደረጉት፣ በዋነኝነት ሜታቦሊክ ስትረስ እና መስል ዳሜጅ ላይ ፎከስ ያደረገ የጡንቻ እድገት እንዲኖራቸው ያደረጉት። ሶ በሶስቱ ሳምንት ቆይታቸው የትኞቹ የተሻሉ ናቸው? እነዚህ በተሻለ ስትሬንግዝ ዴቨሎፕ አድርገዋል፣ የተሻለ ክብደት መሸከም ችለዋል። እነዛኞቹ ግን የጡንቻ ሳይዛቸው ጨምሯል ዘንድ ከሶስቱ ሳምንት በኋላ ግን ሌላ ነገር ተለወጠ። ምን? ሃይፐርትሮፊ ላይ የነበሩት ሰዎች ከሶስት ሳምንት በላይ የሆናቸው ሲመጣ የጡንቻቸው እድገት ወደ ፕላቶ ይገባል፣ ወይም ደግሞ ለውጥ ማምጣት ወደ መቀነስ ወደ ኖርማል ሌቭል ይመጣል። ይሄ ማለት የጡንቻ እድገት ለውጥ ማየት እያቆሙ ይመጣሉ ማለት። ለምን? ኤክሰርሳይሱን ሰውነታቸው ስለለመደው፣ ፔሬዳይዜሽን የሚባል ነገር ስላልነበራቸው ማለት ነው። በአንጻሩ እነዛ ደግሞ አንደኛ ወደ ሃይፐርትሮፊ ስራ ተመልሰዋል። ሃይፐርትሮፊ ስራ ቅድም በከባድ ክብደት መካኒካል ቴንሽንን ነበር ሲያሳድሩ የነበረው። አሁን ግን ምን እያደረጉ ነው? ሜታቦሊክ ስትረስ እና ምን ጨመሩበት ደግሞ መስል ዳሜጅ ጨመሩበት። ስለዚህ ጥንካሬ ያላቸው ከነዛ የተሻለ ክብደት መሸከም ችለዋል። ስለዚህ የተሻለ እድገት ያመጣሉ ማለት ነው። ይሄ ብቻ አይደለም። ሰውነታቸው ፕላቶ ውስጥ እንዳይገባ ወይም እድገቱ ከፍ እያለ ግራፉ ከመጣ በኋላ ኖርማል ፍላት ላይ እንዳይሆን ያደርገዋል። ከዚህ በፊት ስናወራ ታስታውሳላችሁ ፔሬዳይዜሽን የጡንቻን እድገት ያስቆማል ብለናል። ስለዚህ ሁልጊዜ ከፔሬዳይዜሽን ለመውጣት ኤክሰርሳይሳችንን መቀየር። ስለዚህ ስትሬንግ ሰርቶ ሰውነቱ ለመድኩት ሲል ወደ ሃይፐርትሮፊ ሲገባበት ምን አደረገ ማለት ነው ፔሬዳይዜሽን ውስጥ እንዳይገባ አደረገው ማለት ነው። ስለዚህ በከፍተኛ ሁኔታ የጡንቻ እድገቱን ማሳካት ወይም ማምጣት ቻለ ማለት ነው። ሶ የትኛው የተሻለ ነው ካልን፣ አንድ ሰው ወርካአውት ሲያደርግ የጡንቻው እድገት በከፍተኛ ሁኔታ ወይም በጥሩ ሁኔታ እንዲያድግ ከፈለገ መጀመሪያ የጡንቻውን ስትሬንግዝ ዴቨሎፕ ቢያደርግ ጥንካሬውን ዴቨሎፕ ካደረገ፣ የተሻለ ኪሎ መሸከም እንዲችል ካደረገ፣ ከዛ ወደ ሃይፐርትሮፊ ስራ ሲሄድ በእነዚህ እስካሁን ባወራኋቸው ጥቅሞች ወይም ትንታኔዎች ምክንያት የጡንቻ እድገቱን በከፍተኛ ሁኔታ ምን ያደርግለታል? እንዲፈጥን ያደርግለታል ማለት ነው። ስለዚህ ስናጠቃልለው ምንድነው? ስለዚህ አንድ ሰው ዝም ብሎ የሃይፐርትሮፊ ስራ ወይም ደግሞ ጡንቻን የማሳደግ ስራዎች ላይ ብቻ ፎከስ የሚያደርግ ከሆነ ሄዶ ሄዶ ፕላቶ ላይ መግባቱ አይቀርም። ያ ደግሞ የጡንቻ እድገቱን በተለይ በረጅም ጊዜ ሂደት ውስጥ እጅግ በጣም ይጎዷል ለአጭር ጊዜ ለውጥ ሃይፐርትሮፊ በጣም ጥሩ ነው፣ ግን ለረጅም ጊዜ እድገትና ለረጅም ጊዜ ቆይታ ግን መጀመሪያ ስትሬንግዝ ወርካውት ሰርተን ከዛ በኋላ ደግሞ የስትሬንግዝ ስራዎች በተወሰኑ ሳምንቶች ከሰራን እና የአጡንቻ ስትሬንግዙን ዴቨሎፕ ካደረገ በኋላ ሃይፐርትሮፊ እንሰራለን። ከዛ ሃይፐርትሮፊውን ጥሩ ካደረግን በኋላ ተመልሰን ስትሬንግዙን ዴቨሎፕ እናደርጋለን። የተሻለ ኪሎ መስራት እንችላለን። ከዛ ሃይፐርትሮፊ፣ ከዛ የተሻለ ጥንካሬ፣ ከዛ ሃይፐርትሮፊ፣ የተሻለ ጥንካሬ፣ ሃይፐርትሮፊ እያልን ስንሰራ የተሻለ ለውጥ ማግኘት እንችላለን። አይሆፕ ይሄ ቪዲዮ ጠቅሟችኋል ብዬ አስባለው ነገም ደግሞ ተጠቅማችሁበት እንደምታመሰግኑኝ እና መልእክታችሁን ደግሞ ኮሜንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። ስላዳመጣችሁኝ ከልብ ከልብ አድርጌ ያመሰግናለሁ። መልካም ጊዜ ይሆንላችሁ። ባይ